ልዕልቲ የደወላችሁልኝ ቴክስት ያደረጋችሁልኝ ብዙዎቻችሁ መታመሜን ሰምታችሁ የአብስራ የሮሚ የአብስራ ዝርያ ሮሚ ራሷን እንደው ብዙዎቻችሁ ስፍር ቁጥር የላችሁም። ያው የምትታወቁትን የምትታወቁትና መጠራው ቤፍቱ ብዙዎቻችሁ ብያለው፣ ዳልቻን ብያለው፣ ዮዳብን ብያለው፣ ልዕልቲን ብያለው ማድረግ የፈለጋችሁ የጠየቃችሁ ሁሉ ድሬዳዋ ከዳር እስከ ዳር የድሬዳዋ ከላይ አንስቶ እስከ ታች ድረስ በጣም ነው ማመሰግነው። የድሬዳዋ ልጆች የከተማ ልጆች እግዚአብሔር ይስጣችሁ። ከላይ ጀምሮ ማለት ነው ከላይ ከዋናዎቹ እስከ ታች ድረስ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። የሀገሬ ሰዎች የተወለድኩባት ከተማ አኩርታችሁኛል እኛ እያለን ብላችኋል። በድፍረትም በጥንካሬም እንዳዲስ ፖቴንሻል ስለሆናችሁ በጣም ነው የማመሰግነው። አንድም ካደረግኩት ነገር አንድም የሚያሳፍረኝ ነገር የለም። አንድም አንድም የሚያሳፍረኝ ነገር የለም። የምነግራችሁ ነገር ማለት ነው ሊቀጥልም ይችላል። ምንም የማቆመው ነገር የለም። የሚቆም ነገር የለም የተሰማኝ ልቤ ውስጥ የተጠራቀመው የታመምኩትን ኮመንት ላይ መታችሁ በጻፋችሁት ነገር የውስጤን ተናገር ያለው ማንም፣ ምንም የሚጠይቀኝም የምትጠይቁኝም ነገር የለም። እናት አባቴ፣ ወንድሞቼ ዳያሮኬ ሶዋት ይህንንም እችን ራሱ መጥቼ ልናገርና ላብራራ የፈለግኩበት ምክንያት ወዳጆቼ ስለበዛችሁ ነው። ፈላጊዎቼ ስለበዛችሁ ነው። ጠያቂዎቼ ስለበዛችሁ ነው። ደዋዮቼ ከመላው ዓለም በዚህ አጋጣሚ እየደጋገምኩ ኤርትራውያኖችን አመሰግናለሁ። ኤርትራውያኖች ድሮም ዳችኋለሁ። አሁንም ወርቅ ይዝነብባችሁ። ኤርትራውያኖች አሁንም ወርቅ ይዝነብባችሁ። ሄኒዬ የአገሬ ልጅ የአገሬ ልጆች ድሬዳዋ ልጆች ወርቅ ይዝነብባችሁ ወርቅ ይዝነብባችሁ። የትም ኑሩልኝ። የትም በእኔ የተጀመረ ምንም ነገር የለም። ህመሜን የተናገርኩት ቁስሌን የተናገርኩት የደማሁበትን የተናገርኩት ማንም ሊያሸማቅቀኝ ማንም አንገቴ ሊያ እኔ በማንም አንገቴ ልምደፋ ሴት አደለሁኛ ያደረግኩትን የተናገርኩትን የሆንኩትን ሁሉ ፈልጌ ነው የሆንኩት ፈልጌ ነው የሆንኩት። ኦፍኮርስ ወተት አደለም እኮ የጠጣሁት። ዲዩ ጋይስ አር ቲንኪንግ እኔ ሚልክ እየጠጣው ነበር ምንድነው? እሱ ሰው ኮ ጠጥቶ ቂጡን ያሳያል። ሰው ኮ ጠጥቶ ራቁቱን ይቆማል። የልቤን ህመም ኮን ነገርኳችሁ፣ ቁስሌን ኮን የተናገርኩት። ማን ይቆጣጠረኛል? ማን ያስቆመኛል? ዲዩቲንግ ተሰብሬ አፍሬ ተሸማቅቄ የቀረሁት በጣም ብዙ። ምን አለመሰላችሁ፣ እንደውም ካመጣችሁት አይቀርማል እንገራችሁ። እንደውም ዶክተሩ ታምሜ ሆስፒታል ገባሁ ገባሁ። ይህን መከረኛ እንትን ጠጥቼ ነው የወጣሁት፣ ግሉኮስ

ስለ ደከምኩኝ ለእረፍት ላረግ ለሁለት ቀን ለእረፍት ላረግ ለሁለት ቀን አልመጣሁም። ተው፣ ምንድን ነው የምታብዱት? እየሰማኋችሁ ነው በሌላኛው አካውንቴ። አዳሚ እየሰማሁሽ ነው። አውሪ ብዬሽ እኮ ነው ጸጥ ያልኩት። አውሩና ስጨርሱ እመጣለሁ ብዬ ነው። አውርታችሁ ጨርሱና እመጣለሁ ብዬ ነው እኮ ያልመጣሁትኝ። ምን ሆኜ መስሏችሁ ነው? ሞቼ ተሰብሬ አልቅሱና ጨርሱ። አውሩና ጨርሱ። ለምን እኔ የዛን ቀን አልኮል በስቶብኝ በጣም ብዙ ነው ያለቀስኩትኝ። መተካት አለብኝ ያንን ያወጣሁትን እንባ ያንን ያወጣሁትን ለቅሶ መተካት፣ ወደ ራሴ መመለስ አለብኝ ብዬ ነው እንጂ እኮ ሌሽ ነው የምጠፋው? ቂጤን አሳይቼሻለሁ፣ እምሞይን ገልብጬ አሳይቼሻለሁ። እምሞይን እራሱ ባሳያችሁ እኮ የምጠፋ ሴት እኮ አይደለሁም። ሄደሽ የምታጠፊው ታጠፊ ያለሽ እንጂ እንዴ ምን መስሏችሁ ነው? በዛ ላይ ፈታ ዘና ያልኩኝ ነው የውላችሁ እድሜ ለህውዬ፣ ህዊ አላያን የሚስተር ባለቤት የሚስተር ባለቤት ፈታ ዘና እያደረገች ነው። በዛ ላይ እንኳንም አለቀስኩ፣ እንኳንም አለቀስኩ አልቆጨኝም፣ እንኳንም አለቀስኩ። ማንሽ ምን ታመጫለሽ? ማናችሁ ምን ታመጣላችሁ? እናንተ የምትሰብሩት ሰው እኮ የለም። እናንተ በኖርማል ልክልካችን ትነግሩናላችሁ፣ እኛ ሁለት ብርጭቆ ስንጠጣ ልክልካችሁ እንነግራችኋለን። እንዳትል ማንንም ታሸማቀቁት ማንን ወንድሞቼ ካልተሸማቀቁብኝ አባት እናቴ ካልተሸማቀቀብኝ ልጅ ካልተሸማቀቀብኝ ዲዩ ጋይ ሳር ቲንኪንግ እኔ ለእናንተ እማዝን እማለቅስ እኔ በእናንተ ምሰበር መስሏችሁ ነበረ ተናግራናለች አስከፍታናለች ልባችን ተሰብሯል ምናምን ያላችሁ ዩናይትድ አረብ ኤምሬት ነው የምኖረው ዱባይ ህግ ያለበት አገር ላይ እኔ እኮ ለምን ለቅሶ እንዳስፈለገ ገስት ላይ አልገባኝም ብዙ ገስት ላይ ያሁን ያልዋሻችሁም ተቀድቶ ደረሰኝ አልልም። በፌክ አካውንት የገባው ሳያችሁ ስለነበረ በፌኩ ሳያችሁ ስለነበር ምንም ለቅሶ እኮ አያስፈልግም። ዩናይትድ አረብ ኤምሬት ላይ እኮ እየተኖረ አይለቀስም እኮ ይከሰሳል። መክሰስ እኮ ነው እንዴ፣ ክሰሱ እንጂ ለምን አትከሱ? ዩናይትድ አረብ ኤምሬት እኮ ነው ያለ፣ ነው ክስስ ተደርጎ ዳኛ ፊት መቆም አለብኝ። የምን ለቅሶ ነው? በየገስቱ ላይ አታልቅሱ። እንደሚጠጣው አልኮልን ርግ አድርጌ፣ ይቀጥላል፣ ደግሞ ይቀጥላል። ገና ጠጣብሻለሁ፣ ገና እየጠጣው እየመጣው አለቅስብሻለሁ። ታዳምጫለሽ፣ ታዳምጫለሽ። ይሄው ነው ያለው ነገር እና ምንም የምታለቅሱት በየገዝቱ ላይ ለምንም አከሱ። ህግ ያለበት ሀገር አንድ መክሰስ እኮ ነው። ክስስ አድርገሽ አዳሜ ፍርድ ቤት ታቆሚኛለሽ። አለቀ፣ አለቀ። ህግ ይጠይቀኛል። ይሄ ነው ያለው ነገር ምንድን ነው በየገዝቱ ላይ ተንጠልጥላችሁ በዚህ ገብቶ በዚህ ወጥቶ በዚህ ወጥቶ ስሜ ተጠርቷል ብላችሁ አቤት ብላችሁ የመጣችሁ ሰዎች ካላችሁ ከሳችሁን የመጠየቅ ነው ሰፈሬን ቤቴን ያለሁበትን ሁላ ወጥቼ አሳይቻችኋለሁ የዛን ቀን የእኔ ደህንነት አሳስቦት በሬን ያንኳኳ እንጂ ሊያስፈራራኝ ደጄ ላይ እኮ የደረሰ የለም ሊያስፈራራኝ በሬ ላይ የመጣ እኮ የለም የለም ደህንነት ያሳስቧቸው ያብስራ መጥቶ በሬን አንኳኩቷል ማነክ እያሉ አለ እንዲ ጎረምሶቹ የጠየቋችሁ። ወደ ቤት እንኳን ስንገቡ ማነክ ምንፈልገክ ነው? አይ እንዲሆና ስላየናት ነው። ልትጣላኝ በሬ ላይ እየመጣክ የለክም። አትመጡ አትመጡም። ስለማትመጡ ነው የምነግራችሁ። ስምሽ የተጠራ ካለሽ አሁንም እዚህ ውስጥ ዩናይትድ አረብ ኤምሬት ዱባይ ነኝ፣ ከሳችሁ ጠይቁኝ። ገና ወደፊትም እየጠጣው እመጣብሻለው። እመጣለውን አወራለው። ማን ያስቆመኛል? ምንድው ነው በየገዝቱ ላይ እየየው አውሩና ጨርሱ ብዬሽ ነው። ፀጥ ጸጥ ያልኳችሁ እናንተ አውርታችሁ ስጨርሱ ይጀምራሉ ብዬ ነው ዝም ያልኩት። እያየኋችሁ እኮ ነው። በሌላኛው አካውንቴ መቼ ምኔ እንደሰዉ ተቆርጦ ተላከልኝ። በዚህ ገብቶ በዚህ ወጣ እኮ አልልም ራሴ። በሌላኛው አካውንቴ ዱቅ ብዬ እየሶፍኳችሁ እኮ ነው እኮ ነው ስትላቀሱ ስትላቀሱ እኮ እያየኋችሁ እኮ ነው። ማናችሁ ምን ታመጣላችሁ? የወንድሞችሽን ሽን ስም መናገር አልነበረብሽም። ተናገርኩ ሰውዋት እናተህ ከወለደችህ ሂድና ድሬዳዋ ምድር ግጠማቸው። ወንድ ልጅ ፈርቶ አይሞትም እኮ ሂድና ግጣማቸው ድሬዳዋ ምድር ላይ። ይህን ስናገርኩ ምንም እንደማታመጡ ስለማቀኩ የነገርኳችሁ እንዲያውም፣ ቃር ያሉ ነግራቸዋለሁ። ምን ታምጣላችሁ? እንኳን ወንድሞቼ እኔ እኔ ጋር መድረስ አትችሉ እኔ ጋ ማናችሁ፣ ምን ታመጣላችሁ? ዲዩጋይሳ ሬሊቲንግ እኔ ተሰብሬ አፍሬ ቂጤን አሳይቼሻለሁ፣ ሙሞን አሳይቼሻለሁ። አፍረው? ለምኑ ነው የማፍረው? ለምኑ ጠገብሽ? ገና አቀረሽብሻለሁ፣ ገና አቀረሽባችኋለሁ። ምን ታመጣላችሁ? ህግና መንግስት ያለበት ሀገር ነው። ክሰሱና ጠይቆኝ ስትባሉ ምንድን ነው ለቅሶ? ግርማሙዬ፣ የኔ ጌታ አባቴ፣ የኔ ወርቅ ናድዬ። አሁ ሳምሳም፣ ለቀቅ ለቀቅ አድርጊ፣ መጥቻለሁ፣ መጥቻለሁ። ሳምሳም፣ ለቀቅ ለቀቅለቀቅ ኪስ ገባ ገባ ነው የሚባለው መጥቻለሁ ለካ ጉቺ ተሰብራ ጠፋች ብላችሁ ነበረ እኔ ጠፍቼ ህዝቡ ማን ሊያዝናናው ማን ሊያወራ ለህዝቡ ማን ሊያዝናናው ቤትዬ ወርቅ እኔ ጠፍቼ ይሄን ህዝብ ማን ሊያዝናናው ማን ሊያዝናናው ነው እኔ ነው ነው የምጠፋው ታንቃችሁ ትሞታላችሁ የዱባዩን ንጉሥ ተሳድባለች እማከሱኝ እኔ ለምን አትከሱኝ ምንድን ነው ለቅሶ? እንዲህ ብላለች። መንግስት ነኝ ያልኩሽ። አዎ፣ ዛሬም ነገ እናቱ የወለደችው አጥረገጤ አይደርስም። ሰፈሬን ቤቴን ወጥቼ እንዲ ያሳያችሁ እስፋልቱን፣ የቤቴን ቁጥር ሳይቀር ለምን አልመጣችሁም? ለምን አልመጡም ነበር? ለምን ቀራችሁ? ሁለት ሶስት ቀመስ ቀመስ ስናደርግ፣ አሁንም ልሄድባችሁ እችላለሁ። ተዘጋጁ። ጌት ሬዲ ሴክሲ፣ ጌት ሬዲ ሴክሲ አለቀ የስራው ባህሪ ነው እንደ ዴብዬ የኔ ጌታ እንደ ትቀለጃለሽ እንደ እኔ ወይም ባሳይሽ ከቲክታክ ላይ አልጠፋም? ምንድነው የምታወሩት ምንድነው አውሩና ጨርሱ ብዬ እኮ ነው በፌክ አካውንት እያየዋችሁ ስትላቀሱ በየ ሲዲዬ ሀቢቢ ስትላቀሱ እኮ እያየዋችሁ? ቆይ ጨርሱ ለቅሷችሁን ብዬ እኮ ነው ፀጥ ያልኳችሁ። ቆይ ያልቅሱ እኮ ብዬ ነው። እማት ከሱኝ፣ ለምንድን ነው የማትከሱኝ? ክሰሱኝ ዱባይን ያለሁት? ሹኩራን ሀቢቤ እማት ከሱኝ። ምንድን ነው የምትላቀሱት? እንደ መብቴ እኮ ነው ስለፈለግኩት ነገር አወራለሁ። አቤት ብላችሁ እኔን ነው ካላችሁ ክሰሱኝ። አቤት ያለ ሰው መክሰስ ነው። ሌላ ምንድን ነው የሚያላቅሳችሁ? ገና ገና ገና ምን ዘመን ከዚህ በኋላ ራሱን ልሰቅርብሽ ነው። ከዚህ በኋላ እንደውም ቦትል ሳልይዝ አልገባም። ቦትል ካልጨበጥኩ ምን ልሰራ እገባለሁ? አው ቦትሌን እያያዝኩ ነው እንጂ ገጭምልብሽ። አው ማናችሁ? ምን ታመጣላችሁ? አው የስራው ባህሪ ነው። ነግሬሻለሁ እኮ የስራው ባህሪ ነው ብዬሻል። በደ ትላቀሽብኝ። ሰው ቤት ገስት ላይ ተጣጥዳችሁ እቺ ሸርሙጣች። ምን ይሄ ለመድ ነው እኮ ነው። ምን አዲስ ስድብ የለም ጉዳይ ምንድነው? የምታለቅሱት ስላልገባኝ ኮ ቆይ ትንሽ ያልቅሱ ብዬ ግን፣ ማና አሳዘነኝ። አሁን የኔዎቹ አሳዘናችሁኝ፣ ወዳጆች ያሳዘናችሁኝ፣ ፖስት አደርገዋለሁ እንዳለ ላይ የተጻፈልኝን እንዲ ቻይና ይይልኝ እንደዚህ ተፈላጊ እንደሆንኩኝ ቻይና ማወቅ አለበት። በቃ ወሳኝ ሰው እንደሆንኩኝ ቲክቶክ ላይ ቻይና ማወቅ አለበት። ከስልክ ጥሪያችሁ እስከ ቴክስታችሁ ስልክ ጠሪያችሁ እስከ ቴክስታችሁ ቻይና ማወቅ አለበት። በጣም ወሳኝ፣ ለዚህ ማህበረሰብ አስፈላጊ ተጽዕኖ ፈጣሪ ሴት መሆኔ መታወቅ አለበት። የምን እየዬ ነው በየገስቱ ላይ? አዎ ስጡ፣ ጎበዝ ስጧት፣ የምትይ ልጅ ሰጠት ሰጠት እያደረጋችሁ ዝም ብላችሁ አትገሳሰጡብኝ። ኮመንት አትጻፉ። አልኮል የአልኮል ብዛት ነው ያስተኛኝ ሆስፒታል አዎ ጠርሙስ ሙሉን የጠጣሁትኝ አልኮሉ በዛ። ሌሽ ማሌሽ አለ ዶክተሩ። ላዝም ጉልኮሴ ያስፈልግሻል አለኝ። ጋደም አልኩኝ። ሁለት ጉልኮሴን ጠጣሁኝ። ከዛ ነቃ አልኩኝ፣ ደንገጥ አልኩኝ። አለቀ። ከዛ ደግሞ ቤቱ ስላስጠላኝ ዞር ዞር ማለት ስላለብኝ ዞር አልኩኝ። አለቀ። ምንድነው ለአሁኑ ዊግ አልተጠቀምኩም። እስኪ ደግሞ ተቀይሬ በፀጉሬ ልምጣ። ኤቫዬን ናት ሳም ሳም እያደረጋችሁኝ የጠፋሁ መስሏችሁ ነው እንደው። እኔ ከሆስፒታል እንደወጣው ራሱ ልገባ ነበረ ልገባ ነበር። ከሆስፒታል እንደወጣው ራሱ ላይቭ ልከፍት ነበር ኖ ብለውኝ ነው እና አመልክልክለው ኖ እንዳገቢ ብለው እ የድሬ ልጆች የአገሬ ልጆች ወርቅ ይዝነብባችሁ። ድሬ ድዋ ከላይ እስከታች ድሬ ነኝ ስልሽ በምክንያት ነው። ድሬ ነኝ ስልሽ በምክንያት ነው። እየመረርሽ ዋጪው። አዎ ምንድን ነው የምትንደቃደቁት? ገና ጠጣብሻለሁ። ከዚህ በኋላ ቦትልም ሳልጨብጥ አልመጣም። ቦትል ሳልጨብጥ አልመጣም። ጠፋች ጉቺ። በጣም አሸማቀቃችሁኝ። የእናቴን ልጆች ስም ስለጠራሁ የተሸማቀኩኝ ጨርሼ አለመናገሬ ቪዲዮውን ሳይሆን እድደኝ ደግሞ እየዞራችሁ፣ በእርግጥ ወዳጆቼ ናችሁ፣ ይሁን ቪዲዮውን አጥፉላት የምትሉ ሳይጠፋ እድሜ ዘላለሙን ለምን አይቀመጥም እንዴ? ሳይጠፋ እድሜ ዘላለሙን ይቀመጥ። ከዚህ በላይ ስንት ታሪክ የተሰራበት ቪዲዮ ቁጭ ብሎ የለ እንዴ? የኔ ምንድነው፣ ምኑን ያሳፈራችሁ? እንደ ወዳጆቼ ናችሁ፣ ግን ምንድ ነው ቪዲዮውን አጥፉላት አታጥፉላት አያጥፉልኝ፣ ለምን ይጠፋል? ፈልጌ ነው ላይቭ ላይ ኮን የሆንኩትኝ እንዴ? ለምኑ ነው እንደዚህ የተጨነቃችሁት? ለምኑ? ገና ጉድ ተአምር ላሳያችሁ እኮ ነው እዚህ ጋር ቁጭ ያልኩትኝ። ምን ሆናችሁ ነው እንዴ? እኔ ጥያቄ፣ ለምን አልከሰስም? ለምን አከሱኝም ነው ሕግና መንግስት ያለበት አገር መከሰስ የሚባል ነገር እያለ ለምንድን ማከሱ? ክሰሱኝ እንጂ ልከሱኝ ይገባል እኮ። እየተሰደብንም እየተወገርንም ለምን ይጠራ? እኔ ቤተሰቦች የማፍርባቸው አይደለም። ገና እንደውም ሁሉንም አልነገርኳችሁ። እናትህ የወለደች ሄድ ውረድ፣ ሐረርጌ ምድር ላይ ድሬዳዋ ምድር ላይ ውረድና ግጠማቸው ወንድሞቼ። ምን ታመጣላችሁ? ምንም ስለማታመጡ እኮ ነው የነገርኳችሁ። ምን ታመጣላችሁ? ምንድነው የምትላቀሱት ገስት ላይ ለምንድነው የማልከሰሰው መክሰስ ለምን ፈራችሁ መክሰስ ለምን ነው ያስፈራችሁ ከሰሱን እንድከሱኝ ነው የምፈልገው ማልቀስ አያስፈልግም በየገስቱ ላይ አታልቀሱ ዱባይ ነው ያለሁት ዩናይትድ አረብ ኤምሬት ለሽ ማሊ ከሱ ምንድነው የምታወሩት እንደዚህ እኔ ልሰማችሁ አልችልም። የጠፋሁትኝ አልኮሉ ከውስጤ አልወጣ ብሎ ነው። ይኸውልሽ እንግዲህ አሁን አስረግጬ ስነግርሽ ጠርሙስ ሙሉ ስለነበረ ጎርደን የጠጣሁትኝ ከውስጤ አልወጣም። ከውስጤ እንዲወጣ ደግሞ ሆስፒታል ተኝቼ ጉልጎስ ጠጥቼ ወደ ራሴ መመለስ ነበረብኝ። እሱን ሁላ አደረግኩኝ። ከዛ በኋላ እንደወጣው ልገባ ነበረ ነዋሉኝ። አልቻልኩም መግባት። አለቀ። ሌላሽ እኔ የፈለኩትን ነው የተናገርኩት አይደል? በተናገርኩት ነገር አቤት ብላችሁ የምትመጡ ሌሎችም ካላችሁ እኔ ነኝ ብላችሁ የምትመጡ ካላችሁ እናንተ ለመሆናችሁ ማስረጃ ያዙና ክሰሱ። አዎ ይሄ ነው ያለው ነገር፣ ሁላችሁ ይሄ ነው ያለው ነገር። ጋይስ እመጠፋበት ምንም ክንያት የለም። የጠራሁት የወንድሞቼን ስም ያወራሁትኝ ስላደረግኩት ነገር ስል ሊገጥመኝ ሊያወራ ሊበጣ የሚፈልግ ሰው ካለ አለው ዱባይ ያለሁት ቤቴን አካባቢን የቤቴን ቁጥር ምናምን የምኖርበትን ቪላ ነበር ራሴ ሳሳያችኋል ነበር እንዴ፣ ለምን አልመጣችሁ? ለምን ቀራችሁ? ቀውም ሰው የለም፣ ያጠፋሁትም ጥፋት የለም። እየመረራችሁ ግጥም አድርጋችሁ ትውጡታላችሁ። እምጠይቀውም ይቅርታ የለም፣ ያጠፋሁትም ጥፋት የለም። ማንም ምንም አያመጣም? ተበድ ያለው የሚል አካል ካለ በህግ ከሱ ይጠይቀኛል። ልክ ነኝ። ተግባባ የጠፋው እንዳይመስላችሁ ነው የመጣሁት። ያጠፋችሁ ምናምን እንዳይመስላችሁ አለው። ኦኬ ከዛ ውጭ ከሳችሁ ጠይቁ። ስን በምክንያት ነው። ልከሰስ ህግ ፊት ልቅረብ። ለህግ ለህግ የምሰጠው መልስን ያለኝ ይሄ ነው ያለው ነገር ግልጽ ነው። ስለመጠጡ ይቀጥላል። የሚቆም መጠጥ የለም፣ እንደነገርኳችሁ። ከዚህም በኋላ ብርጭቆ ሳልጨበጥ አልመጣም። እናንተ ለምዳችኋል። የሆነን ሰው የታየ የተወደደ ምናምን ምናምን ሲመስላችሁ ሰባብራችሁ አንገት አስደፍታችሁ አስለቅሳችሁ የሆነ ነገር አድርጋችሁ ምናምን ምናምን ነው ወይ? መክሰስ ስላልቻላችሁ ነው። ቦታ ስለኔ ቦታ ስለሌላችሁ አይደለም። በየገዝቱ ከምታለቅሱ ከሳችሁ አጠይቁኝም ነበር እንዴ። ለምን አከሱኝም ነበር? ለአንቺ ቦታ ቦታ ስላልሰጣችሁኝ አይደለም፣ መክሰስ ስለማትችሉ ትችሉማ ምን ዘመን ከሳችሁ? ፍርድ ቤት አቁማችሁን ቪዲዮ ቀርጻችሁ ፖስታችሁ ነበር። ያም ማድረግ ግን አትችሉ። ከቻላችሁ አይም ሬዲ ይሁላችሁ፣ አይም ሬዲ። ይሄ ነው ያለው ነገር።